ሰላም አለይኩም ረበረካቱ ድነት ውድ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱልላ። እናንተ ጋር ስራ እንዴት ነው? ዛሬ ዱማ እንዴት ይዟቸዋል? ሁሉ ሰላም ነው ወይ? እኛ ደህና ነን አልሐምዱልላ። እና ዛሬ የሆነ ነገር ልንሰራ ነው፣ እናሳያቸዋለን። እና ስሙ ሆሳ በለበለን ይባላል። የምግቡ አይነት ያው ሆሳ እየጎረጎርን ነው ወፕሪሽን እያደረግናት ነው፣ ኮሳዋን መጀመሪያ። ከዛ በኋላ ደግሞ የሚያስፈልገን ሚያስፈልገን እናሳያ አሳያችኋለሁ ነው እናሳያችኋለን። እሺ፣ ጠብቁን። ይሄ ኮሳችንን አዘገጃጅተን ጨርሰናል። ባህራታችን አዘጋጅተናል። እና ደግሞ መፍሩም ላህም አለን። እዚህ ጋር ሽንኩርት አለን፣ ለበን አለን። ይሄ እቃችንን አዘገጃጅተናል። በዚህ መልኩ ሊንሰራ ነው ለበናችን። በዚህ መልኩ ትንሽዬ የተፈጨ በቆሎ ያኔ ነሻ ይጨመራል። በዚህ መልኩ ይሰራል ለበኑ። ያው ለሃማችን አዘጋጅተን በዚህ መልኩ እየጠቀጠቅን ነው እየሞላን ነው የቦረቦር ነው ሆዱን በዚህ መልኩ አዘጋጅተን ጨርሰናል። ኮሳችን ለሀማችን ጨምረን ሞልተን የቦረቦር ነው ኮሳችን። በዚህ መልኩ በዘይት ይጠበሳል። ዚያ ለበሉ ላይ እንጨምረዋለን ማለት ነው። ለበሉ እያማሰሩ እንደዚህ እንጨምራለን ማለት ነው። ያው ማሻ አላህ በዚህ መልኩ